ሰላም አለይኩም ረህመቱ ላሂ ወበረካቱ። እንዴት ናችሁ? የኢትዮ ቤተሰቦች ሰላም ናችሁ ሆይ? በያላችሁበት ሰላማችሁ ብዝዝዝት ይበልልኝ። አይዟችሁ እንዳትደነገጡ፣ መነጽር ስለለበስኩ ትንሽ አይነት ስላመመ ጨረኑ ስላልቻልኩ ነው። ይሄ መልእክት ደግሞ ለእናንተ በጣም አስፈላጊ መልእክት ስለሆነ ካሁኑ ልንገራችሁ ላሳውቃችሁ ብዬ ነው። ትናንትና ለሊት ቲክቶክ ላይ አድሬ ያለሁኝ ዩቱብ ላይም ነበርኩኝ። ግን የዩቱብ ልጆች ብዙ መልስ ስላልመለስኩላችሁ፣ እንደውም ደግሞ በአረበኛ ተናገሪና መዳሜ ትስማሽ፣ እንዴት ፕሮሰሱ እንደሚጀመር ብላችሁ ስላላችሁ መዳሞች ወይም ደግሞ አሚዎቻችሁ እንዴት ብለው ወደ ሲስተሙ ገብተው ይጋማችሁን ማሰራት እንደሚችሉ ላብራራላችሁ ነው ማለት ነው። በመጀመሪያ ግን አንድ ነገር ልነግራችሁ የምፈልገው ውድ የሀገሬ ልጆች፣ እኔ ይህን ቪዲዮ ስሰራላችሁ ለወንጅ ላህ ብዬ ነው። ይሄ እድል እንዳያመልጣችሁ እናት አባት ቤተሰብ አገር መግባት የምትፈልጉ ሌላው ይቅርና እዛ ሀገር ላይ የነጻ ሕክምና እንድታገኙ እድል እንዲኖራችሁ ወረቀት መኖሩ በጣም አስፈላጊ ስለሆነ ይሄን ነገር ችላ እንዳትሉ ያለባችሁን የአስር ዓመት የሚሆን የአስራ ስድስት ዓመት የሚሆን ቀራማ ከፍላችሁ ይቃማችሁን አሰሩ። ቀራማን በተመለከተ በአመት 600 ሪያል ነው። 600 ሪያልን እሰቡት ስንት አመት እንድኖራችሁ። ከዛ 500 ሪያል ደግሞ ቅጣት ትቀጣላችሁ ማለት ነው። ኦኬ፣ የመጀመሪያ ነቅል ከሆነ 2000 ሪያል ነው። ሁለተኛ ጊዜ ነቅል ልታደርጊ ከሆነ አራት ሽ ሪያል ነው። ሶስተኛ ጊዜ ነቅል ልታደርጊ ከሆነ ስድስት ሽ ሪያል ነው ማለት ነው። ግን እናንተ እርግጠኛ ወዳው መታችሁ የጠፋችሁ የተጣላችሁ ስለሆነ የመጀመሪያ ነቅል ነው። ብዙውን እህቶች የሚመለከተውና እዚን ላይ ትክክለኛ ስራ እንዲሰራ በሁለተኛው ደረጃ ደግሞ አሁን ባላችሁበት ሰዎች ላይ ይቃማ ብታደርጉ የተሻለ ነው። ለምን የምታውቋቸው ወጥተን ውጭ ስራ እንሰራለን ወይም ሌላ ስራ እንፈልጋለን ብላችሁ በፍጹም እንዳታስቡ። ለምን በውጭ ስራ የለም፣ በውጭ ስራ ከጠፋ ሁለት አመት ሆኗል። እናንተ ህጋዊ ሆናችሁ ወታችሁ ከጠለም መጥቶስ፣ ሌላ ሰው ደግሞ በሽብር እየተቀጠረ እኛ የተሻለ ስራ እናገኛለን ብላችሁ እንዳታስቡ። እንነግዳለን፣ ተመላላሽ ነጋዴ እንሆናለን፣ ወወወ የምትሉት ይሄ ራሱ በሲስተም ላይ የተቀመጠ የራሱ የሆነ ህግና ደንብ ስላለው ከመዳሞቻችሁ ጋር ስራ የምትሰሩበትን መፍትሄ ተመካከሩ። ወጥተን እንሰራለን ፍሪ ቪዛ እናደርጋለን የሚለው ነገር ይቀር ማለት ነው። ተማም በሶስተኛ ደረጃ ፓስፖርት የሌላችሁ ልጆች ፓስፖርት ስለሌለን ብላችሁ ቁጭ አትበሉ። ለምን ዙሮ ዙሮ ኢትዮጵያዊ እስከሆንሽ ድረስ ሀገር ቤተሰብ እስካለሽ ድረስ የኢትዮጵያ ኤምባሲ ወይም የኢትዮጵያ መንግስት ፓስፖርት ይሰጥሻል። ዋናው ግን አሁን ይሄ ሕግ እንዳያመልጥሽ ልታደርግ የሚገባ ከመጀመሪያው ከፊልሽ ወደ ዚህኛው ከፊልሽ፣ ከዛ ሲስተም ከማሐመድ ሲስተም ወደ ሀሰን ሲስተም ግቢ። አሁን የምሰሪበት ሀሰን ነው አሉ። ኦኬ፣ የድሮ መሐመድ ነው። ከመሐመድ ወደ ሐሰን ሲስተም ግቢና በሱ መለፍ ውስጥ ተቀመጭ። መጨረሻ ላይ ይቃማ ሊወጣ ሲል ፓስፖርት ያስፈልጋል አደለ? አዎ፣ ያ ፓስፖርት ደግሞ እድሳት ላይ ነው፣ ገና አልመጣም። ስለዚህ አንቺ ኦሬዲ ሲስተሙ ላይ ስላለሽ ያ ቀራሩ አያመልጥሽም ማለት ነው። ፓስፖርት በሚመጣበት ሰዓት ይምጣ፣ የዛ ጊዜ ይቃማሽ ወጣል ማለት ነው። ዋናው ግን ከዛ ሰውዬ ላይ ተነሽና ወደ ዝህኛው ሰውዬ ላይ ተረማመጂ ይሄ ትልቁ ሙሂሙ አስፈላጊው ስራ ይሄ ነው ይሄንን በደንብ አድርጋችሁ ተረዱ እንዴት አድርገን ፓስፖርት እናመጣለን ምን ምን ሎ ይሄን አሁን አይመለከታችሁም ጠይብ? ፕሬንት ይሳባል። አሁን የፓስፖርት ቁጥር የለኝም የኢጋማ ቁጥር የለኝም፣ እንዴት አድርጌ ፕሬንት ስበዋለሁ ብላችሁ የምትሉ ጠያይቁ ሰዎችን እንዴት አድርገው እንደሚስቡ ይሳባል። ያንን አስባችሁ ፕሬንቱ እዝጅ ዋዛት ላይ ደግሞ ፕሬንቱ ከተሳበ በኋላ ለመዳም ትሰጧት አላችሁ። ለመዳም ስትሰጧት ያንን ወይም የኢጋማ ኮፒ ወይም የፓስፖርቱን ቁጥር ስትሰጧት፣ እሷ መሳንድ የሚባላል እጭንላችኋለሁ መሳንድ የሚባል ፕሮግራም አለ። እዛ ስልካቸው ላይ መሳንድ ላይ ይገቡና እዛ አፕሊኬሽን ላይ ለሚጠይቃቸው ጥያቄ መልስ ይሰጣሉ። ክፌ የሚባሉትን ነገር ይከፍላሉ። ጠባን እናንተ ናችሁ የምትከፍሉት፣ የእናንተን እዳ እነሱ አይከፍሉም። እንሰደቅ ብለው ካሉ ከሰደቁላችሁ፣ ከይሩ በረካ በጣም ደስ የሚል ነገር ነው። ተማም። ስለዚህ መሳንድ የሚባለውን ጭነው እነሱ አፕሊኬሽኑ ላይ ይሞላሉ ማለት ነው። አሁን በጣም ዛህማ ስለሆነ በጣም ጊዜ ይፈጃል። ረዱ ጊዜ ይፈጃል። ሜሴጁ ራሱ ጊዜ በጣም ይፈጃል። 24 ሰዓት ሊቆይ ይችላል፣ ሁለት ቀን ሊቆይ ይችላል። ወዳው ሊመጣ ሊችል ይሆናል። ሰውዬሽ ወይም ሴትዮች ደግሞ ዋናው ቦታ ሄደን እዛው ያላ ያላ ያላ ብለን እናሰራለን ብለው ካሉ ካይሮ በረካ ወላኪን። ቤት ውስጥ ሆኖ መሰራት ይችላል። አዎ መሰራት ይችላል። ግን ዛህማ ስለሆነ በጢ ነው። ቶሎ ረድ አይመጣም ቶሎ መልስ አይመጣም ቁብሉን ካገኘሽ በኋላ ራሱ መልስ ላታገኝ ማለት ከተቀበለሽ በኋላ ራሱ ቶሎ ሜሴጅ ላይመጣላችሁ ይችል ይሆናል ስለዚህ ይሄ ድል እንዳያመልጣችሁ ኦኬ ይሄ ድል እንዳያመልጣችሁ ሁለተኛ አይገኝም እዛ ሀገር አንድ ጊዜ ድል ሲመጣ በስንት አመት ነው አመታቶች አስራ ሁለት አመት ተቆጥሮ ነው ይሄ ድል የመጣው እንዳያልፋችሁ እንደምንም ብላችሁ ተከታተሉ ማለት ነው

በኮሮና ጊዜ የተዘጋው ዋና ቦታ አህላም ስቷኝበት የነበረው አሁን ተከፈተና፣ ዋና ማለት በአህላም ሰመካ ማለት ነው። እንግዲህ ባህሩን አሳ ነው የምትለው ማለት ነው። አሁን ይሄ ለማንኛውም ሰው እንደዛ ብትል አይገባም። እኔ ግን ማይ ማዘር ማይ ማማ ረዳት አለሁ ማለት ነው። ብድግ ብላ ነው የዋና ልብሶቿን ያዘጋጃጀችው። እና ወደ ዋና ቦታ እየሄድን ነው እላችኋለሁኝ። ዋና ጀምራ ስላቋረጠች ነው አንዱ እንደዚህ የወፈረችው። አህላም አሁን እንሻአላህ ኮርስም አለው እዛ ያስተምራሉ። ግን የእድሜ ገደቡን አልፏል። አንድ እዋሻለሁ፣ እድሜዋን የጋማዋን አምጭ ካላለኝ እዋሻለሁ። ሁለት እለምናለሁ ሶስተኛው፣ ያው ምክንያቷን አቅርቤ እንዲተባበረኝ ያው እና እንትን እሱ እንዲከታተላት እለምናለሁ ማለት ነው። ሶስት እድል አለ። መጀመሪያ ከመለመን ችግሯን ማስረዳት፣ ከዛ በኋላ መዋሸት ይቻላል። ከዛ በኋላ መዋሸት የሚቻል እንኳ አይመስለኝም። እንሻአላ እንደዛ ካልሆነ ግን የቀን ክፍያ እየተከፈለ ሰመካ ሰመካ ያለ ሰመካ እዋ ሰመካ የቀን ክፍያ እየተከፈለ ህጻናቶቹ ልጆች የሚጫወቱበትን ቢሆን ትዘፈዘፋለች እዛው ማለት ነው። ገብታ ግን ትልቁ ዋና ለመግባት የግድ ሙደርብ ያስፈልጋል ብለዋል። ተወከልና አለላ እኔ ባላህ ተስፋ አልቆርጥም። ቢያመኝም ቢደክመኝም ለልጄ ግን አልደክምም። እስኪ አሁን ሂጄ የሚሉኝን እሰም ለምን እቤት መቀመጧ ብቻ ሳይሆን ከጀዋል ጋር ያለው ግንኙነት እንዶ በጣም በዛ ከአቅሜ በላይ ሆነ ወላሂ በጣም እኔን እንዴት ጎርቶኝ እንዳይመስላችሁ ግን እሷን ይጎዳታል ሀል አሁን አይኗ ይሰራል እያልኩ አስባለሁ ጌታይች ልጅ ጆሮዋ ይሰራል እያልኩ አስባለሁ ጥርሷ ይሰራል አሁን ጥርሷን አስመረምር አልሐምዱሊላ ጆሮዋን እያሳከምኩ ነው ታማብኝ አሁን ደግሞ አይኗ ቢጠፋብኝ የሆነ ነገር ብትሆንብኝ ሰዓት አይፓዷ አይዘጋም፣ 24 ሰዓት ገብቷችኋል። ያ ነገር ጭንቅ በቃ ጭንቅ። እንደው ለሁለት ሰዓት እንኳ ወጥታ ራሷን የምታዝናናበት ቦታ እየፈለግኩ ነው።